እሺ፣ እናመሰግናለን። ይሰማል። መልካም። ያው እንግዲህ የዛሬው ፕሮግራም ባመረ በተደራጀ ወታደራዊ ቅርጽ በማስያዝ ሰሞኑን ደፋ ቀና ስትሉ የነበራቸው ያፄ ዳዊት ክፍለ ጦር አመራሮች እንዲሁም ያፄ አምደ ጽዮን የኮር አመራሮች ይህንን ኃይል ወንዝ ዳገት፣ ቁልቁለት፣ ተራራ ሳይጋርዳቸው አንድነትን አንድነትን የማሸነፊያ ምልክት በመሆኑ በመረዳት ከአካባቢያችን ከቀያችን አጠቃላይ የአማራን ህሉና ከአደጋ ለማትረፍ አማራጭ በመሆኑ ይሄንን ወንድሞቻችን ብዙዎቹ ስለተናገሩት ማለት ነው። ብዙዎቹ ስለተናገሩት ይህንን በተግባር ዛሬ ዚች መሬት ላይ በማሳየታቸው ትልቅ ኩራትና ትልቅ ወኒ እንደ እዝም እንደ አማራም ከፍ ብሎ በማየታችን ኩራትና ደስታ ተሰምቶናል። እጅግ በጣም እናመሰግናችኋለን።